የዛሬው ይለያል፣ ቤተሰብ ሰርፕራይዝ አለ። በመጀመሪያ ግን የሚያምርና ደስ የሚል ነገር ጨረቃዎቹ ዛሬ ይዘውልን መጥተዋል። አበባ ለመሰለ ሴት አበባ ይገባታል። ቡራ መልእክቱ ደርሶኛል። ለወደፊት ባለቤቴ ለልጆች እናት ያልሆነ አበባ ይቀንጠስ ይበጣጠስ ብሎ የሚያምር ቀይ አበባ ይዞላት ለሀይሚ ገጭ ብሏል። ቤተሰቦቹ ፎቶ ተለቋል፣ ቪዲዮ ደግሞ ማታ ይለቀቃል። ትናንትና እንግዲህ ሀይሚዬ በጎንድ በጎንድ እያደረገች እየተናገረች ነበር። እኔም ደግሞ መልእክቱ ግልጽ እንዲሆንለት ለቡራ ለወንድሜ ማለት ነው ቀብራራው አሜዚንግ የሆነ ፍቅር ለሚሰጣት ለሚስቱ ያስተላለፈችው መልእክት በደንብ ግልጽ እንዲሆን ብዬ ባንተ ምክንያት ማታ ብጠጣ፣ ባንተ ምክንያት ጠዋት ብጠጣ ልቤ ናሞኛል፣ ቶሎ ብለህ ቀለበት አምጣን ያለች። ወንድሜ እኛ ሴቶች ያው በጎን በጎን ነው የምንናገረው። እኔ ደግሞ ሄተ ስለወር ፍለፊት ልናገር ብዬ ቤተሰቦቼ መልእክቴን አድርሼ ነበር። ቡራ ደግሞ ደርሶኛል ለሀይምዬ ያልሆነ አበባ በባ በማለት ዛሬ የምር ቤተሰብ ግን ፊታቸው ራሱ እንደ አበባው ጽድት ያለ እንዴት ነው ብዬ እንዴት ብዬ ንገራችሁ? የሆነ ማስመሰል የሌለበት ደስ የሚል ፊት ነው መታየት። ወይኔ ቡታ ጅራ ግን ለእናንተ በጣም ነው የሚመቻችሁ። ግን ደግሞ ለስራ ያው ቶሎ ቶሎ ለመምጣት አዲስ አበባ ቪዲዮ በቻናላቸው ላይ ቶሎ ቶሎ ለመልቀቅ አዲስ አበባ ነው የሚመቸው። ዛሬ ቡራ ጋር ከተለቀቀ ነገ ሀይሚጋ እንደዛ እያሉ ይለቃሉ። ግን ቡታጀራ ላይ ደግሞ የህብረተሰብ መኖር አለ። ለወንድሞቹ ለጓደኞቹ የሚያግዘው ነገር አለ። ቡራ ታቃላችሁ። ሀይሚዬም ተመሳሳይና አንዱ ቤት አንዱ ቤት ሲሉ በቤታቸው ቶሎ ቶሎ አይመጡም። ነገር ግን በቤታቸው ቶሎ ቶሎ መታችሁ ሀይሚዬ ሁለት መቶ ኬ ቡራም ደግሞ በቃ ገፍቶ ሶስት መቶ ኬ ገብቶ ማየት አለብን። ዛሬ እንዴት እንደሚያምሩ ቤተሰቦች እግዚአብሔርን ምንም ውሸት የሌለበት እስኪ ፊታቸውን ይቱኝ። ከሰው አይን ከምቀኛ ከሽረኛ ያውጣችሁ። ሌላ ምንም ማለት አልችልም። በጣም ነው ፊታቸው የሚያምረው። ከዛ ደግሞ አበባውን ከሚገር ስታስተያዩት አንድ አይነት አበባ የመሰለ ሴት አበባ ይገባታል። ሲያንሳት ነው ቡራ ያመጣላት። በጣም ያምራል አበባው። ቤተሰቦች ዛሬ ቪዲዮ ቡራ ጋር ይለቀቃል። ፎቶን የተለቀቀው። ሲቀጥል ደግሞ እሁድ የሚገርም ሰርፕራይዝ አለ። ቤተሰቦች ምንድን ነው ካላቸው ቅልት ቀጥ ያለ እሙሽዬ ቤት ድጋሚ ሰርግ ወይንም ደግሞ ቤት ማያ አለ። በዛ ቤት ማያ ላይ ደግሞ ቡራና ሀይምዬ እስኪ መላ መላ በሉ ነገሩን አፈጣጥ ነው። ትናንትና የሰራችሁን ሀይሚ አይታችኋል፣ እና ደስ የሚልም ነገር አለው። አንዳንድ ነገሮች ደግሞ ለቡራ መልእክት እየሰጠው ነበረ፣ መልክቱም ደርሶታል። ቡራ ለሀይምዬ ያልሆነ ምንም ነገር የለም አይታችኋል ትናንትና። በአንተ ምክንያት ነው የምጠጣው፣ በአንተ ምክንያት ነው ራሴን የማጠፋው፣ በአንተ ምክንያት ልቤና ሙኛ ስትል ነበር አደለ ሀይምዬ? አዎ ልቧን አሟታል፣ ራሷ ማጥፋት ማለትና በአንተ ምክንያት መጠጣቱ ወደ ጎን ይሁንና፣ ልቧን አሟት፣ ልቧን ያምማት ደግሞ ታቃለ። ቦራ ምንም ግልጽ መሆን አይጠበቅብኝምና፣ ወደኋላ ወደኋላ አትበል። ትዳር ያው ዝግጅት ያስፈልጋል። ኦፍኮርስ ኮርስ ይሄን የማይካድ ነገር ነው። ግን ደግሞ የአሚሮ ዝግጅት ካለ በቂ ነው ብዬ ነው የማስበው። መተሳሰብ ከአንድ ብርቱ ሁለት መድኃኒቱ። ሁለት ስትሆኑ ትተጋገዛላችሁ፣ ትተሳሰባላችሁ። አንዱ ሰው ለአንዱ ሰው ይኖራል። ሀይሚ ለቡራ ስትኖር፣ ቡራ ደግሞ ለሀይሚ ይኖራል። በህይወት ላይ በነገዳችን ላይ ትዳር ደስታን የሚሰጠው እንደዛ ሲሆን ነው ስላችሁ። በቃ ለመኖር የሚያጓጓችሁ ህይወታችሁ እንዲቀጥል ወይንም ደግሞ ልጆች አፍርታችሁ ረጅም ህይወት መኖር የሚያጓጓችሁ የበለጠ ለመስራት የምጓጉት መተሳሰብ ሲኖርና በአንዱ ሰው ውስጥ ያ ሰው እንዳለ ወይንም ያ ሰው ከራሱ በላይ ሲያስብለት ሲያይ ነው። ገባቸው አይደለ? ኖርማሊ አንዳንዱ ሰዎች ትዳር ሲባል የሆነ ሁለት ሰው ይገናኛል፣ ልጅ ወልዳል፣ ህይወት ይቀጥላል፣ እንደዛ ይመስላል አይደለም እና ሀይሚና ቡራን በጣም ነው የሚዋደዱት። ምርጥ ጥንድዬ ናቸው። ቡራ ትንሽ ያስፈራው ዝግጅት ትዳር ላይ ዝግጅት ያስፈልጋል የሚባለው ነገር ነው እና ልጆች ናችሁ። ልጅ በልጅነት ነው ተጋቡ፣ ውለዱ። እነዛ አራት ልጆች ተረሱ። ወይኔ ቡታጅራ ስገቡ ኮ ረሳቸዋቸው። ምን ነው ምን ነው አላችሁ። እኔ አረሳም። እናንተ ብረሱ ብረሱ፣ ማለት ነው። የዛሬው አበባ እንግዲህ ያው የሀይሚዬ ልብ ጥግን ያደርግላታል። እውነቴን ነው የምላችሁ። በነገራችን ላይ ከምትወዱት ሰው አደለም አበባ፣ ለምን ቸኮሌት፣ ትንሽዬ ቸኮሌት አይሆንም። ስጦታ ሰጣችሁ፣ ደስ ነው የሚላችሁኝና የዛሬው አበባ እርግጠኛ ነኝ ሀይምዬን ልቧን ጥግ እንያደረግላታል። ሲቀጥር ደግሞ የሚገርም ቪዲዮ እንደሚሆን አልጠራጠርም። ባለፈ ፕራንክ ያደረጋትን ካሳየ ካሳት ይመስለኛል። ቦራ አበባ ይዞላት የመጣውኝ ያው ታውቃላችሁ፣ የሁለት ቀን ፕራንክ ነበረ። ሀይምዬ እንኳን ፈታ የሚያረግ ና ያው በፕራንኩ አስጨንቀዋለሁ አስለቅሰዋለሁ ብትልም ግን ያው ፈታ የሚያደረግ ግን ደግሞ አንዳንድ ትምህርት ያላቸው ነበረ የሰራችው አይደለም እና ያ ነገር ያው ቡራ ካሳ መካሳ አለብኝ ብሎ ይመስለኛል ሀይሚ ይዞላት የመጣ ወይንም ደግሞ እንደኔ ተሰምቶት ይሆናል። ቪዲዮ ላይ ልቤን አሞኛል ያለችው ነገር ተሰምቶት ይሆናል። ያም ስለተሰማ ቢ ሀይሚ ማስደሰት አለብኝ በማለት ሊሆን ይችላል ይዞላት የመጣ ብቻ ደስ ብሎኛል። እሁድ ደግሞ ምነሙሽ የቤት ይቀወጣል፣ ቤተሰቦች ይቀወጣል፣ ሁሉም ይሰባሰባሉ። ጭፈራ ለምን የሌለ ነገር አለ ብዙ ነገሮች አሉ። በዛውም ደግሞ አይ ሚንና እሙሽዬን እናንዬን አዲስ አምራት በአንድ ላይ ጠቅላላ ላርጌ ማየት አመረኝ አእምሮኛል። እሁድ ራሱ አልደርስ እያለኝ ነው፣ ቤተሰቦች እየምሬ እንደምላችሁኝ። እና ግን ለማኑም ኤኒዌይስ፣ ቪዲዮ ማታ እናለን አብረን ቤተሰቦች። ላይክ ና ሼር፣ ሰብስክራይብ አይረሳ ፕሊዝ እያልኩኝ ባባይ